ለጠላ ነው፣ ለአረቂ ነው? ይህን እየሰራሽ ነው የምትተዳደሪው? ኦኬ አሁን በምንድን ነው የሚታሰብልሽ? አንድ ብረት ምጣድ አንድ ብረት ምጣድ ስንት ብር ነው? ብዙ ወንድማ ሴት ነው። ኦኬ፣ ስንተኛ ደርሳለች? ቤት ተከራይተሽ ነው ትኖሪ? ስንት ነው እናንተ በኪራያችሁ? እስከ ስንት ነው ቤት ባልተቤት ውስጥ አለች ያ እሺ እሺ አለግባባላችሁ በምን ምክንያት አለግባባላችሁ እንደው ለወቀው ብዬሽ ነው እንጂ ኦኬ እና ያግዝሻል ልጅቱን በማስተማር በመንከባከብ አይዞሽ። ስምሽ ማን ነው? አለሚቱ። እስቲ ፍቃደኛ ከሆንሽ ከአንቺ ህይወት የምንማረው ነገር ካለ ፍቃደኛ ከሆንሽ ከአንቺ ህይወት የምንማረው ነገር ካለ ፕሮግራም ይዘሽ አንድ ቀን ብናወራ ደስ ይለኛል። እኮ ሌላ ጊዜ ከህይወትሽ ታስተምሪናለሽ። ጎበዝ ነው አማሰልሽው እኮ እንደው ጉድ ይበቃኛል። ቴንኪው ለማንኛውም ያው ኢትዮጵያን ባህል ማሳያ ነው እና ሌላ ምን አድርገዋለሁ አረ ያውቁኛል። ይኸው እነዚህ እነዚህ ያውቁኛል። ጠይቂያቸው። እሺ፣ እነ ወይኗ ያውቁኛል። እነዚህ ያውቁኛል። ቤቴም እዚህ ነው፣ ዝጀር ነው እ አታውቂኝም አንቺ እኔን አታውቂኝም።